ለልጅ የሚወረሰው ብቸኛው ትልቁ ሀብት ምንድን ነው? ሃይማኖት ነው። ጥጃ ብታወርሱት ይሞትበታል። ሳንቲም ብታወርሱት ጠጥቶ ነው የሚጨርሰው። እንኳን አረቂ በበዛበት ዘመን ይጨርሰዋል። ሁሉ ያልቃል። መሬትም ይወረሳል፣ ይሸነሸናል። እንኳን በሜትር የተለካ መሬት ሀገርም እየተሸነሸነ ነው። ማያልቅ ነገር ሃይማኖት ነው። እግዚአብሔር ነው ማውረስ። እግዚአብሔር ነው ወቀው ልጅ ጆሮ የሰጠህ እግዚአብሔር ነው። ዓይን የሰጠህ እግዚአብሔር ነው። እጅ የሰጠህ እግዚአብሔር ነው። እግር የሰጠህ እግዚአብሔር ነው። የምታስብበት ልብ የሰጠ እሱ ነው። አይምሮ የሰጠ እሱ ነው። አፍ የሰጠ እሱ ነው። ዝናብ አውርዶ አብቅሎ የሚመግብህ በፀሐይ፣ ያበሰለልህ እግዚአብሔር ነው። እናትም አይፀን ታቅፈህ እኔ በወድ ተሸክም የሳለ ታፍነህ እንዳትሞት የጠበቀህ እግዚአብሔር ነው ብሎ ለልጅ ሃይማኖትን ማስተማር ይገባል። እናንተ እጅ እግር ስላልሰጣችሁት ይህ አይጠፋችሁም፣ ባይሆን ዮሐንስ ወንጌል፣ ማቴዎስ ወንጌል ባትሉ ኤ አይጠፋችሁም። እግር የሰጣለ ለልጁ የለም ይሄን የሰጣ አምላክ አለህ ብሎ ማስተማር ይገባል። ክርስቲያን ብላችሁ ማስተማር ይገባል።